ዮሴፍ እየት የት ነው ያደረግሽው? እኔ ማርታ፣ ምን አለበት መጀመሪያ ቁጭ አድርገን ብትጠይቃትስ። ደረጃ ልቀቀኝ። ሲሆን አንተ ነበር ከመቆጣት የነበረብህ። ከጎዳና ላይ ይዘህ መጤ አዘረፍከኝ። ማርታ እባክሽ ተረጋጊ።

አሽኛሸእ ናላት ለ ለምንድን ነው ለዚች ልጅ የምትሟገትላት ለምንድን ነው ከዚህ ቤት የማታስወጣት እኔ አልተሟገትኩላትም የወሰደችውን ነ የወሰደችውን እቃነት መልሳ አደርጋለሁ እንጂ ለፖሊስ በዚህ ሰዓት አሳልፍ ያሰጣት ማሰጣት ማርታ

ደግሞ በዚህ ምክንያት ቤቱ ሌላ ችግር ይፈጠራል። እንዴ አባዬ፣ ዝም ስላለሽ የተውሽ መስሎሽ ነው። ግቢና በሩን ዝጊው። ግቢና በሩን ዝጊው። ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ አድርግ የምልሽ ነገር ታደርገልሽ። ቦርሳውን ክፈችው እኮ! ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ክፈችው አልኩሽ እኮ! ምን ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ እያላችሁ በሰላማችሁ እየተረፈፉ በል። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ ማድረግ ቤተሰቦቻችሁን ባክበር እጠይቃለሁ። ውድ ቤተሰቦች ላይክ፣ ሼር በማድረግ አበረታታለሁ ማለት ነው። እንግዲህ በባለፈው ክፍል ዳጣን እየጠበቋት ነበረ እና እንግዲህም ዳታ መጣለች። ለፖሊስ አሳልፈን እንስጣት እያለች ነው ማርታ። እንግዲህ ማርታ አንቺ ልዋ አይነሽም በጨዋጥሽ መጣሽ ወይ እያለችም እንግዲህ እየሮጠች ሂዳ ኩሮሯን ታንቃታለች። ን ምንድን ነው የተፈጠረው? እኔ ምንድን ነው የወሰዱት ስትልም የወሰድሽውን ዕቃ መልሽ እያለችም እንግዲህ ኩሮሯን ታንቃታለች። እኔ ሌባ አይደለሁም። እኔ ሌባ አይደለሁም። ምንድን ነው የተፈጠረው ስትልም እንግዲህ እሷ ደረጀን ልቀቀኝ፣ አንተ ከጎዳና አምጣሽ ላዘረፍኸይ አንተ ነህ፣ ልቀቀኝ። ናታንም ልቀቀኝ፣ ማናችሁ ማት ያዙኝ! ስትልም ልቀቂያት፣ እኔ እቀበላት አለችላት። ና ና ተቀበላት፣ ታዲያ ምን ቁመህ ታያኛለት? ስትልም ደረጀን እንትን ለማለት ትሞክራለች። እሷ እንግዲህ የማየን እቃ ወስደሽ ቅሻል ወይ ስትልም እንግዲህ ውሃ የተፈጠረውን ስትናገር፣ አብዬ ልም በጥፊ ትመጣታለች ውሃን እንግዲህ ደረጀም ናታልም ዳጣን ለማስለቀቅ እየሞከሩ ነው። እሷ በማታውቀው ነገር እንድጉሮሮ ሆነ፣ ንቃት ልትለቃት አልቻለችም። ማህሌት እንግዲህ ማህሌት ደግሞ ልቀቁኝ እናንተ አት ያዙኝ እናንተ የእሷ ተባባሪ ናችሁ ወይ? ናታን የእሷ ተባባሪ ናች፣ እንዳትነከኝ እንዳትነኩኝ፣ እሷን፣ እችን ሌባ፣ እችን ዱርዬ የስራዋን ሰጣት አለሁ የወሰደችውን ታምጣ ትናገር እያለች እንግዲህ እንትን ትላታለች። ማሂ ተረጋጊ ተረጋጊ ሲላት፣ ተረጋጊ ተረጋጊ አት ባለ መቆጣት የነበረብህ አንተ ነህ። አንተ ግን ጭራሽ ለሌባ ፊትን ትሰጣለህ ወይ ስትልም ደረጃን ትጠይቀዋለች። የወሰደችውን ሳትናገር እንግዲህ በጭራሽ አለቃትም ናታ። ልቀቀኝ፣ ዞር በል ከዚህ አንተ፣ ተዋባል ልቀቀኝ። አይ እሷ ተባባሪ በመሆን እጅግ በጣም ነው ማዘን፣ ስትልም እንግዲህ እናትም እየገሰጠችው ነው። ኧረ ተይ ልቀቂያት፣ ወይ ገደል ስትልም፣ ለምን ድብም አትልም ስትልም፣ እንግዲህ አለቀትም ትላለች ማርታ፣ ወይ ልቀቂያት እያደረገችው በእንስሳት ነገር አለቀትም ነው ስትል፣ እንግዲህ ጉሮሮዋን በጣም አንቀይዛታለች። እናም ለሁለት ለማስለቀቅ የሞከሩ ነው ደረጀም፣ ናታለም ማለት ነው። መጨረሻ ላይ እንግዲህ አስለቅቋታል። ደረጃ ተረጋጊ ተረጋጊ፣ እንግዲህ እኛ እናገራታለሁ ይሻለው ይላታል። ደረጃን ምንም መስማት አልፈልግም ከዚህ ቤት አስወጣልኝ ስትለውም እንግዲህ ይዟት ወደ ክላስ ይሄድና ዳጣን ለማናገር ይሞክራል። ወስደሻን ወይ ሲላት እንግዲህ እኔ ኪዲየን ምንም አውቀው ነገር የለም ስትልም እንግዲህ ትመልስለታለች። አብዬ እናቷን ለማረጋጋት ትሞክራለች። እንዳዳይና ሰው ከአጠገቧ ሆና ለማረጋጋት እናቷን ትሞክራለች ማለት ነው። ሰላምዬም በጣም ተጨንቃለች። ናታንም እንግዲህ በጣም ተጨንቀ ነው እንደዛው ማለት ነው። አባቷ ደረጃ እንግዲህ ወደ ክላስ ውስጥ እያነጋገራት ነበረ። እባክሽ አታልቅሽ ዳጣ ይላታል። ዳጣ በጣም እያለቀሰች ነው ማለት ነው። መልከስም ብርቅ አይደለም ስትልም እንግዲህ ትትላለች። ምንድነው የተፈጠረ ወይ ብሎ ይጠይቃታል። ማርታ እኮ ከመሬት ተነስታ እንደዚህ የሆነ አያታቅም። የጠፋው ጌጣጌጥ እኮ በጣም ውድ ነው ይላታ። አውቃለሁ ዱርዬ ነኝ ግን ይኔ ጥፋት አይደለም ስትልም እንግዲህ ትጠይቀዋለች። በዛን ሰዓት እንግዲህ ራሱን እያሻሸ ያዝናል። እዚህ ቤት የሆነ ቃቢ ጠፋ መጠርጠሬ ምንም አይደለም ትላለች እዛ እኔ ምንም አውቀው ነገር የለም። ከናታን ጋር ነበር መጽሐፍ ለመግዛት ይጀ ነበረ እዛ ነው የዋልኩት። ስትለውም እርግጠኛ ነሽ ወይ የብሎ ይጠይቃታል። ሌባ ነበር፣ ካው ሞባይል ከሰው ላይ ይነጠቅ ነበር፣ ብዙ ሰው አስደንግጥ ነበር። ልክ እንዳሰራ አውቃለሁ፣ ግን ለመኖር ብዬ ነው ስትልም እንግዲህ ያሳለፈችውን ህይወት በዝርዝር ትነግረዋለች። ግን እነ ቡርኬን ካገኙ በኋላ እንደዛ አድርጌ አላቅም። ምክንያቱም የሚበላው አላጠፉም በጭራሽ። ከዛም በኋላ አቁም ያለው አልነካውም። አሁን ግን እህቶች አገኘው ብዬ ደስ ብሎኛል። እናም እንደዚህ ለምን አደርጋለሁ ስትልም ታለቅሳለች። እሱም ተረጋጊ ማርታ እኮ ያለ አንድ እንደዚህ አትፎንም፣ ሲልም እንትን እያታል እሷን ለማረጋጋት ይሞክራል። በዛ ላይም ደግሞ እቀው የጠፋው ነገርም የውሸቷን እንደዚህ አትልም እያለም እንግዲህ ይጠይቃታል። እኔ አንድ ብር ወድቆ ባገኝም እንኳን አላነሳም። እኔ እህቶችን ስላሉና ስላገኘኋቸው ደስተኛ ነኝ፣ ስትልም እንግዲህ እህቶችን ስላገኘችና አባትም ስላለው ስላላ ቤተሰብም ስላላት በጣም ደስ ብሏታል። እንኳን ሌላ ነገር ላስብ እና እንትልል ቀርቶ እናንተን በማግኘትና ወደ እናንተ በመቀላቀል በጣም ደስተኛ ነኝ ስትልም ትነግረዋለች። ታዲያ ማን ወሰደ ብሎም ይጠይቃታል ማለት ነው። ውሃም ወደ ናታን ክላስ ሄዳ አጫወተኝ ስትለውም አለ እንትን ይላታል። እያነበብኩ ነው ምናምን ይላታል። ዳጣኮ አሳዝነች እያለች እንትን ይላታል። እንግዲህ እንደነበራትን ስትነግረው መጨረሻ ላይ ተጫወተው ለመውጣት ስትሞክር በሩንዝዬ እየስራ አዘጋም፣ ትላለች ከዛ ኬክ እንድገዛልሽ ዳጣን ሳመኛት እና ዳጣ ከሄደች ይገዛልሽ አለ ብሎ ይላታል ማለት ነው። እሺ ብለን ትወጣለች። ዳጣንና ና ሰላምዬንም እንደምትወዳቸውም በዛው ትነግረዋለች። አብጌሌንስ ይላታል። አብጌሌንም እወዳታለሁ ግን ተመተኛለች ይላታል። ግን እኔም እኮ ሊመታት ነበር አባዬ ስላለ ነው እንጂ መልሽ መታት ነበር ስትለኝ፣ ታላቅ አይመታም ብሎ እሱም ይመክራታል ማለት ነው። ታላቅ አይመታም ሲላትም እሱ እኮ አብዬ ታላቅ አደላችም እኮ እህቴና ትሽ ብላ ትመልስለታለች። ግን አንተ መጽሐፍ መንበብ አይሰለችም ወይ ብለም ውሃ ደጋግማ ናታንን በጥያቄ ተፋጥጠዋለች ማለት ነው። በጣም እንግዲህ አንተ ኔ እንደወስር እታምናለሁ ወይ ስትለው አትፍረጅብኝ ከዚህ ቤት ምንም አይነት እቃ ጠፍቶ አያውቅም ሰላምዬም ሰላምናት ሰላም ናት አብዬ ልምብቶን በጭራሽ እንደዚህ ሀገር አታደርግም ውሃም እንደዚህ አታደርግም እንደዚህ አደርግ ግቢው አስተማማኝ ነው ሌባ ገባ ቢባል በምን ገባ እኔም ማርታ ምን እናስብ ሲልም እንግዲህ ይጠይቃል ስለዚህ እኔ እንደወስር እምታምኑ ስትልም አም እኔ እንደዚያ አላልኩም። ማመን አለማመን የራስ ጉዳይ ነው፣ ግን እኔ ምንም አይነት ነገር አልወሰድሁም። ስትልም እንግዲህ ትነግረዋለህ። ታዲያ ማን ወሰደው ብሎ ይጠይቃል። ሰላም የነበራችሁትን እኔ መጥቼ በጠበጥኳችሁ አይደለም? ችግር የለም እኔ ወደ ነበርኩበት እመለሳለሁ። ስትልም እንግዲህ እንግዲህ እህቶች ካሉኝ እኔ በቀኝ ወደ ነበርኩበት መለሳለሁ፣ ስትለው የኔ ልጅ እንደዚህማ አይሆንም ይላታል። የእኔ ልጅ ና ላሄ ብላም በደስታቸው ነከነካለች። ደግሞ አልጋ ያምራል ስትልም እንግዲህ ትጠይቀዋለች። እዚህ ነው የተወለድ ሆይ ሲል፣ አይ እዚህ አይደላም ይላታል ማለት ነው። ከዛም በኋላ እንግዲህ እንደተረጋጋ ይነግራታል ማለት ነው እና ዳጣም እንግዲህ ወደ ሰላም ሄዳ እኔ ለምን ወደ መቶ ሺህ የሚያወጣ እቃ ለምን እወስዳለሁ እኔ አይደለሁም ስትለኝ፣ እንግዲህ ለሰላም ነግራታለች። ከናታን ጋር ሲጀመር ከናታን ጋር ነው የነበረው እኔ ምንም ነገር የማውቀው ነገር የለም ስትለኝ፣ ከናታን ጋር ነበርሽ እንዴ ስትለኝ፣ ሰላም የሆነ ነገር ያስታወሰች ትመስላች። ምንድነው ስትላት አይ ብላም ብቻ እንጂ አትጭነቂ ብላት ትሄዳለች። ህይወት በጣም ታስጠላለች። በየሄድኩበት አትለቅኝም፣ አዲስ ፈተና አዲስ ስቃይ፣ ስትልም እንግዲህ ለሰላም እየተነግራታለች ዳጣ ማለት ነው። እናም ተቃቀፉና ይለያያሉ። ናታልም እንግዲህ ባህን እና ዳጣን ኬፍሌ ጋብዛቸው ወስዳቸውን ኬፍል እየበሉ እያለም ግን አባዬ የምርሽን ነበው ጎዳመን ያነሳሽ ሲላት አዎ፣ ጎዳመን ያነሰኝ ትመልስለታለች። ሌላም ነገር ሊጠይቃት ሲል አይናታን እዚህ በኋላ ጠምመው ብዙ ነገር ነው ማወራው ስትለውም አይ መናገር ካልፈለሽ ታዩ ይላታል። በዛ መካከል እንግዲህ ውሃን ግን እየመረሽ ነው። ጌጣጌጥ የወሰደውን አላየሽም ሲሏት አይቷለሁ ትላለች። ምንድን ነው የተፈጠረው ሲሏት፣ ኬክ ተጨምራችሁ እናገራለን። አይ ችግር የለም ምን ጨምርሻለን ሲሏት፣ እንግዲህ ከአቢጌል ኬስ ውስጥ የሆነ ጌጥ ላወጣ ሲሄድ በጥፍ የመታች ስትልም፣ እንግዲህ ፍንጭ ሰጣችኋለች። አሀ እንደዚህ አታደርግም ስትል ዳጣ አይ እንደዚህ ልታደር ትችላለች። ከመጣሻ ሚስቶ ጥሩ ስሜት የተሰማት አይመስለኝም ሲልም፣ እንግዲህ ናታ ይጠረጥራል ማለት ነው። ባየኮ የተረጋጋና አስተዋይ ስለሆነ አይጮብሽም እንጂ የተው እንዳይመስልሽ ሲልም እንግዲህ እንትን ብሎ ነግሯታል። እንግዲህ ናታል ይህንን ይዞ ሂዶ ወደ ቤት ሄዶ እንግዲህ ለናታል እንግዲህ ለገድማ ከክላሱ አስጠረቸው ካበጌል ውስጥ ውሃ እንዳየችው ይነግረዋል። ለምን እንደዚህ ያለ ለክፋት ግን አሰብ አይመስለኝም። ግን ውሃ አንትዋሽልጅ አይደለችም ሲለውም እንግዲህ ግርማ ወደ ክላስ ሄዶ ቦርሳ የሆነ ቦርሳ አውጥቶ ኔ አብጌል ይህን ቦርሳ ከፈች ሲላትም፣ እንግዲህ ለምን አባዬ ለምን ስትለው እኔ አባት ሸለሁ ምልሽን ታደርጊያለሽ ዝም ብለሽ ከፈች ሲላትም፣ እንግዲህ ለመክፈት እየተንቀጠቀጥ ነው፣ ግን ከትእዛዙ መውጣት ስላልቻለች አባቷ የሚያደርጋትም እኔ አባት ስለውን ማድረግ ያለብሽን አድርጊ ስልሽ ታደርጊያለች ሲላትም እንግዲህ